እኮ ይሄ ለምንድን ነው ማታ ገቢ ቆመሽ ቀረሽ? እኮ ባክ፣ ሁሉም ወንዶች አንድ አይነት ናቸው እንዴ! ቻልሽው ግን ምን ነው የሁሉንም። ይሱዬ እናንተን ግን መጀመሪያ ማን ያስታወቃል? ምን አውቃለሁ፣ ጠላቴ ብዙ ነው። ስማ፣ ባለፈው እኮ የተጋባችሁ ጓደኛዬ ተፋታች። ገና ሁለት ወር ሳይሞላችሁ? አዎ ባክ። ምን ነው አለች፣ ሰነፍ ነው ምናምን አለች። አቤት ሴቱ ግን ብሶበታል። እስኪ ስልኩን ስጪኝ። የኢትዮጵያ ጎረቤት ሀገራትን ስም ጥቀስ። አንደኛው አልተመለሰም። እሺ፣ ና ና በዚህ ይሄ ማይክ ስለሆነ በዚህ ነው የምትናገረው። ወደፊትን አዙርና ቻይና። እሺ፣ የኢትዮጵያ ጎረቤት ሀገራትን ስም ጥቀስ። ቻይና። ሌላ ሞክር። አሜሪካ ብራዚል በጣም ደስ የሚል ልጅ። ሌላው አንድ ጥያቄ አልጠይቅህ፣ ምንድን ነው? ኢትዮጵያ ውስጥ በሰላም ወጥቶ በሰላም የሚገባ ነገር ምንድን ነው? ፀሐይ ነዋ። እሬ ላዋ እጉር ተሰራንልህ። እረ የምበላውን ንቦል ነው። አለሚቱ በእግሯ ነው የምታወቀው አሉ። በናትህ እሬ ምሬ ነው። ሩጥ ሩጥ የሚ ወሰመሻ ምን ኢትዮጵያ ኮለ ሱዳን 15000 ዶላር ረዳች ዶላር ነው ሞራል ያረዳችሁ ኢትዮጵያን ፒፕል ሚ ሀንግሪ ሂ ሀንግሪ ሂ ሀንግሪ ሂ ሀንግሪ፣ ግን ዶንት ወሪ ኧረ ዊ ሀንግሪ ዊ ሀንግሪ ሚ ሀንግሪ ሚ ፍሬንድ ሀንግሪ ሚ ፓረንትስ ሀንግሪ ኦል እንዳለ ዘመድ አዝማድ ሰፈሩ እንዳለ ሀንግሪ ኦል ሀንግሪ ኦል ሀንግሪ። ለሚመለከተው ይድረስ በእውነት ኦል ሀንግሪ ዊ ካንትሪ ሀንግሪ ሀንግሪ በእውነት ሀንግሪ